ብቻ ቤተሰቦች፣ በጣም ነው ደስ ያለኝ ዛሬ ምክንያቱም ይሄ ስጦታ እኔ በአቅሜ ነው ያደረኩት። ቢኖረኝና ከዚህም በላይ ባደርግላት በጣም ደስ ይለኝ ነበረ። በጣም ነው የምትወደው ብዬሽ አስባለሁ። ምክንያቱም አራት ቀን ምናምን ነው የቀራት ለመሄድ። ምን ሆነሽ ነው እ ምን ሆነሽ ነው? ተፈጠረ ችግር አለ፣ እኔ የማላውቀው ነገር እኮ ይሄ ነገር እንዲ ሊፈጠር የቻለው በምን ምክንያት? እሱን ነው እንድንነግሪኝ እፈልገው። ብዙ የደበቅኩ ነገር አለ ብዬ ነግሬ ካለው አይደለ እኮ እሺ፣ እሱ ምንድነው ንገሪኝ። እኮ ነው እያልኩሽ ያለሁት። ብዙ ያልነገርኩ ነገሮች አሉ እኮ እሺ። ምንድነው ያልነገርሽኝ? እሺ፣ ንገሪኝና እኔ ልረዳሽ። እሺ ኛም ምንም ያመመኝ ህመም ደግሞ ከልጅነት ጀምሮ ነው ይሄ በሽታ ያለብኝ፣ እና አሁን እያደግኩ ስመጣ ከኔ ጋር አብሮ እያደገ መጣ። ሰው ለመኖር እራሱ ያለኝ ትንሽ ጊዜ ማለት ነው። እንጃ ዶክተሩ እራሱ በስነ ስርዓት ያለኝን አልሰማሁትም ከባክ ሰው ለህይወት እራሱ ምንድነው ሚባለው? የመኖር ራሱ እድል ያለኝ አይመስለኝም። ያምሻል እንደ አንቺ ምን አይነት ንግግር የምትናገር በቃ እንድነግርህን አርሊ የፈለግከው ጠየቅከኝ፣ ጥያቄ ምን ልኩ ትክክለኛ ነገር እንድነግርኝ ይፈልፍ እና ታዲያ ከዚህ በላይ ምን ልንጋርክ? ትክክለኛው ነገር ይሄ ነው። በቃ አለቀ። በቃ ዶክተሩ የምትኖሪበት ጊዜ አጭር ነው ማለት ትክክለኛው ነው። ማነው ያለሽ ዶክተር ነው? የትኛው ዶክተር? እሱ በደደብ እና ያመጣው ዝም ብሎ በለፈለፈ ወንቻ ምንሹ ምንሹ ነው በሽታ ነው። ዶክተር ትልቁ ሆስፒታል ነው ወይስ ትንሹ ሆስፒታል ነው? ትንሹ ሆስፒታል ያለው መስገን ሰላማችሁ ብዙ እትይ በልልኝ ቤተሰቦቼ ዛሬም ተመልሼ መጥቼላችኋለሁ። ያው ትንሽ ጠፍቻለሁ አራተኛ ቀን ምናምን አካባቢ ያው ትንሽ ሊመሽብኝ ትንሽ አምሽቼ ነው ይህቺን ቪዲዮ የጀመርኩትና ያው ዛሬም ደስ በሚል ቪዲዮ ደስ በሚል ነገር ብመጣ ያው ደስ በሚል ቪዲዮ አይደለም። ያው ሁሉ ጊዜ ፕራንክ ይከብዳል። ፕራንክ ሁሌም ሰው ማስደንገጥ ምናምን ደስ አይለም። ያው አብዛኛው ጊዜ እሷ እያገኘችኝ አይደለምና እኔ ከዚህ በላይ ብዙ ጊዜ እየጫወኩባት ነበር፣ ግን አንዳንዴ እየነቃችብኝ የነቃችብኝ ቪዲዮ እያቋረጥኩት ነው። እና ያው አንዳንዴ ትነቃብኛለች እሷ ብቻ። ቤተሰቦች ያው ዛሬ ደስ የሚል ቪዲዮ የመጣሁት በፕራንክ ምናምን አይደለም። ያው አንዳንዴ ስጦታ ምናምን የሚባል ነገር አለ ስጦታ ምናምን ያስፈልጋልና ያው ዛሬም በስጦታ ቪዲዮ የመጣሁላችሁ እናንተ ጋር እሷ በጣም ምትወደው በጣም እንዲኖራት ትፈልገው ነገር አላት፣ አንድ ሁለት ምናምን አካባቢ አላት። እና ያው እሱ እኔ እንደዚህ አይነት ስጦታ ትቻታለቁም ለሷ አብዛኛው ጊዜ ፕራንክ ነው ማድረጋት። ትንሽ እያማረኳት ስለሆነ ሁሌ ማማረር እና እሷን ማስደንገጥ ትንሽ ይከብዳል ቤተሰቦች። ያው ትንሽ ቀናት ነው የቀራት፣ ወደ አራት ቀን ምናምን አካባቢ ነው። ቀኑንም እየቆጠርኩት ነው ቤተሰቦች። ያው አራት ቀን ምናምን አካባቢ ነው የቀራት ያው እሷን ማስቀረት አልቻልኩም። ምንም ማድረግ አልችልም። የቻልኩት አክል ሞክሬ ነበረ እሷን ለማስቀረት እሷ እንዳትል ለማድረግ ብዙ ነገር ሞክሬ ነበር እና ብቻ ምንም ማድረግ አልቻልኩም። እኔ ብቻ ሌላ ሰውም አምጥቼ ላ ስለምዳችሁ እችላለሁ፣ እሷ ስትሄድ። ምክንያቱም ጊዜ ከነጋሽ ጋር ምናምን መስራት ይከብዳልና አንዳንዴ አዲስ ሰው ምናምን ላመጣችሁ ስለምችል ያው እሷን እንደተቀበላችሁልኝ በፍቅር እሷን በጣም ነው ማመሰግነው። ቤተሰቦችም እናንተን ማመስገን እፈልጋለሁኝ። እሷን በፍቅር ተቀብላችሁ አሁን ደግሞ ከራቅም በኋላ ወደ ሀገሯ ስለምትመለስ በፍቅር ስለምሸኙልኝ በጣም ነው ማመሰግነው። ለእናንተ ትልቅ ቦታ አለ። ምክንያቱም በትንሽ ጊዜ ውስጥ ብዙ ሰዎች ወዳችኋታል እና እሷን ይሄ ቀልድ አይደለም። እንደዚህ ሰውን አክብሮ በመጣው መመለስ ማለት ትንሽ ነገር አይደለም እና እሷንም ያው በፍቅር ስለተቀበላችሁ ልጅ ለሁላችሁም በጣም አመሰግናለሁ። ያው አዲስ አበባ ማምጥቼ ላለማምር ስለምችል ያው አዲስ አበባ ለሚመጣው ሰው ትቀበሉልኛላችሁ ብዬ አስባለሁ። ይህንን ውስጥ ተሰጣጥ እንዳትረሳኝ እንጂ በሌላ ነገር እንዲቀይሩብኝ አልፈልግም። ያው እሷ ካሁን በኋላ ብንገናኝም በረጅም ጊዜያት ምክንያቱም ትምህርት አቋርጣለች ትምህርቷን አቋርጣ ነበረ እኔ ጋ የሚመጣችው እኔ ጋ ለመምጣት አደለም ትምህርቷን ያቋረጠችው። ያው እዚህ ሀገር ለቃ ስትሄድ እዚህ የጀመረችውን ትምህርት አቋርጣ ነበረ አሁን ደግሞ እዛ አገሯ ከሄደች በኋላ ትምህርቷ ስለምትጀምር፣ ወይ በስድስት ወር ወይ በአንድ አመት ምናምን ነው ከሷ ጋር የምንገናኘው እና ብቻ ምን ማድረግ እንደምችል አላውቅም። እኔ የቻልኩትን ሞክሬ ነበር፣ እሷ እዚህ እንድትቀር ማለት ነው። እና እንዳትረሳኝ ነው ይህንን ስጦታ ለሷ ለመስጠት ያሰብኩት። በጣም ነው የምትወደው ብዬሽ አስባለሁ ምክንያቱም ያው አራት ቀን ምናምን ነው የቀራት ለመሄድ። በጣም ነው የምትወደው ብዬ አስባለሁ። ብቻ ቤተሰቦች በጣም ነው ደስ ያለኝ ዛሬ ምክንያቱም ይሄ ስጦታ እኔ በአቅሜ ነው ያደረኩት። እንግዲህ ቢኖረኝና ከዚህም በላይ ባረግላት በጣም ደስ ይለኝ ነበረ። ምክንያቱም ለሷ ይሄ ያንስባታል፣ በጣም ነው የሚያንስባት ይሄ ለሷ። በከፈለችው ውለታ ከመቶ አንድ ፐርሰንት ራሱ አይሸፍንም፣ እና ብቻ በጣም ደስ ይለኝ ይሄ ለሷ ምንም ነው ቤተሰቦች። ይሄ ፀሐይ እየመጣች ስለሆነ እዛ ጋ ይሄ ለሷ ምንም ነው እሷ ካደረገችው አንዱን ፐርሰንት እንኳን አይሸፍንም እና እሷ ማለት ቤተሰቦች ለኔ ብዙ ጊዜ ነገርያቸዋለሁ ለኔ ብዙ ለት አይከፈለች ይከፈለች ልጅችና ይሄ ለእሷ ትንሽ ምንም ከመቶ ነገርኳቸሁ፣ በቃ አንድ ፐርሰንት ራሱ ምንም አይሸፍንም እና ብቻ ስትመጣ ደግሞ ቤተሰቦች የመሸኛ ደግሞ እንግዲህ ይህንን እኔ በአቅሜ ዝም ብዬ ልትሄድ ስለሆነ እንዳትረሳይ ያው ሁለተኛም ስትል አጠገባውም እናም እንዳትረሳኝ ያው በየቀኑ እንዳትረሳኝ ማለት ነው። ቤተሰቦች ብቻ ይህንን ስሰጣት በሌላ ነገር እንዳታስብብኝ እዚህ ጋርም ቀይ አበባ ስላለ ሌላ ነገር ነው እና የሚመስለው፣ በሌላ ነገር እንዳታስብብኝ ቤተሰቦች። እሷ በጣም ወዳ ጓደኛዬ ነች። ብቻ በጣም ነው የምትናፍቀኝ ቤተሰቦች። አሁን ናፍቆቱ ራሱ አልችለውም። ምንም ማድረግ አልችልም። ናፍቆቱን ምንም ማድረግ አልችልም። እንግዲህ በአመት ወይ በስድስት ወር ነው እንደነገርኳቸው ከሷ ጋር ልንገናኝ የምንችለው እንደ አሁኑ በየሶስት ወር በየሁለት ወሩ ልንገናኝ አንችልም እና ከሷ ጋ ካሁን በኋላ ብንገናኝ የምንገናኘው ያው በአመት ወይ በስድስት ወር ምናምን ነው። ስድስት ወር ምናምን ረጅም ቤተሰቦች የተሰወች እሷ ማግኘት የለመዳችሁን ሰው ማጣት እንኳን እንደዚህ ስድስት ወር አንድ አመት ምናምን ያው ከተገናኘን አራተኛ ምናምን ቀናችን ነውና፣ ብቻ ያው ሁሉ ጊዜ ያለ ሷ ማሳለፍ ከባድ ነውና፣ ምንም ማረግ አንችልም። እንግዲህ የመጣውን በጸጋ መቀበል ያው አንድ ቀን ሳገኛት በደንብ ታኮቴ ነው እወጣባታለሁ። ተመልሳ ስትመጣ ማለት ነው። ያንኮትም ቦታ ላይ ትግሪያት አለ እንግዲህ ትመጣለች ብዬ አስባለሁ። በጣም ነው ምትወደ ይህን ስጦታ። ብቻ ከመሄዷ በፊት አንድ ምናምን በደንብ አስለቅሳታለሁ ማለት ነው። ለእኔ ማስለቀስ ችግር የለብኝም። በፕራንክ ምናምን ታቁኛላችሁ እናንተም ብቻ። ከመሄዷ በፊት በአንድ በሁለት ፕራንክ ምናምን በደንብ አስለቅሳታለሁ። አራት ቀን ምናምን ስላላት ከመሄዷ በፊት በደንብ እጫወትባታለሁ ማለት ነው። ቻ ጠርቻታለሁ። ያለሁበትን ቦታ ምናምን ታውቀዋለች። አብዛኛው ጊዜ ጋ ነው ሰፈሯ አካባቢ ነው የእሷ ሰፈር አካባቢ ነው እና ቪዲዮ ምንሰራው ብዙ እንዳትለፋብኝ በሚለው ሰፈሯ ይጄ ነው መግቢያ ምናምን ሰርቼ ቶሎ ማስወጣት ከቤቷ እንደዛ መሆኑ በጣም ነው የምትቆይብኝ። ምንም ማድረግ አልችልም። የመጣውን በፀጋ መቀበል ነው ብያችኋለሁ። እና ብቻ እስክመጣ ድረስ ትንሽ ሰዓት እንጠብቃታለን ማለት ነው። እንግዲህ በጣም ነው ምትወደው የእኔ ስጦታ። እኔ ራሱ በጣም ወድጄዋለሁ። ወንድ ልጅ አሻንጉሊት አይጠቀምም፣ እንጂ ብጠቀም ደስ ይለኝ ነበረ። ግን ምንም ማድረግ አይችልም። ሙድ ልትይዙብኝ በኋላ። ብቻ የሚሰጠኝ ሰው ካገኙ ይቀበላሉ፣ ከዛ ሸጠዋሉ ማለት ነው። ብቻ ለሴቶች መልሽ ይሸጥላቸዋሉ። እኔም ቢኖረኝ በጣም ነበረ ደስ የሚለኝ። ምንም ማድረግ አልችልም። የሴቶች ግን ይባላል እና በአቅሜ ነው ይህንን ነገር ስጦታ ቦታ መሰጣት። ብቻ እስትመጣ ደግሞ ስጦታ ነው መስጣታለሁ። እንግዲህ የመሸኛ ነው። እዛ ሄዳ እንዳትረሳኝ እንደሆነ በደንብ አስረዳታለሁ። ይሄንን አበባ ሰጣት። በሌላ ነገር እንዳታስቡብኝ ማለት ነው። ብቻ ትንሽ ሰዓትን ጠብቃትና ስመጣ እንግዲህ ምንም ማድረግ አልችልም። የቀራት ትንሽ ጊዜ ቢሆን እንሸኛታለን ማለት ነው። ብቻ ትንሽ እንጠብቃት። ምን ሆነሽ እ ነው እንዴ ምን የተፈጠረ ነገር አለ? የተፈጠረ ችግር አለ? እኔ የማላውቀው ነገር ከተገናኘን በቃ በሶስተኛው ቀን የሁሉ ነገር እንዴት ነው የሚፈጠረው? ሞባይል ሞባይል ላይ ነገር የተፈጠሩ በዛ ማለት ምንም ከባል በኋላ ትንሽ አመመኝ ከቤት ምናምን አልወጣሁም። ከዛ በኋላ በንቃተ እንደዚህ አመመኝ ምናምን። አንቺ እንደዚህ ድረስ ምን ነው አንቺ እራሱ ስላልነገርኩሽ በጣም ይቅርታ ግን፣ ማለት እንደዚህ ይብስብኛል ብዬ አላሰብኩም ነበር። ነው እኔ የሚያሳስበኝ ትኩረታቸው ያለው እኔ ጋር ነው። ሁሉም የላከኝ የላከሽ እኔ ጋር ነው አይደል? እኔ ጋር ነው ስልሽ እኔ ጋር እንደምትይው ነው የሚያውቀው። የሆነ ነገር ብትሆኚ እኮ ሁሉም እኔ ላይ ነው የሚሆነው። ግን አሁን ምንድን ነው የሆነው ያልኩሽ፣ ብዙ ያልነገርኩሽ ነገሮች አሉ። ንገሪኝና እኔ ልረዳሽ ማለት በካሜራ ሽባለገ በጣም ደስ ይለኛል እኮ ካሜራው ሌላ ቀን በዳዩ በካሜራ እንደብቃለን። እንዴ ከቤተሰቦቻችሁ እኮ ምንም እንደብቀው፣ ከፈለግሽ አጠፋልሻለሁ እኮ። ትክክል፣ ለምንም እንደብቀው ነገር የለም ግን ዛሬ ደግሞ በካሜራው የሚነገር ነገር አለ። መዘም እኮ አይደለም ችግር የለውም። አሁን እኔ ከፈለግሽ ቆርጬ አውጥዋለሁ ቪዲዮውን። ግን እየተፈጠረው ነገር እንዳለ ብትነግሪኝ ደስ ይለኛል፣ አሁን ላይ ማለት ነው። ነገር አይደለም እስካሁን ድረስ አንቺ ራሱ ምንነቶች ነው ደወለሽ፣ እንኳን አነግርኝም እኔ እኮ ኖርማል መስሎኝ ነው አይደል? ነው ከጊዜ ሁኔታ ነው እንደዚህ ሆንሽ? ወይስ እዚህ ከመጣሽ፣ እዚህ ሀገር ከገባሽ በኋላ ነው እንደዚህ ሆንሽ? በጣም ብዙ ያልነገርኩህ ነገሮች እሺ ችግር የለውም። ካሜራው አይጠፋም ግን ቆርጬ አውጥዋለሁ። ንገሪኝ እኮ ነው እያልኩሽ ያለሁት። ካሜራው እኔ መነገር ከፈለግኩ ለምን እሺ አጠፋልሻለሁ ግን ብቻ ንገሪኝ እኮ ይሄን ነገር እንዲህ ሊፈጠር ነገር እሺ እኔ በጣም የሆነ ከፍተኛ ማለት በጣም ምን ልበል የሆነ ህመም አለብኝ። እኔ ላይ እንዲህ ብዬ ህመሙ ግን መንገር አልችልም። ይህንን ተናገሪ ብላ እንዳታስገድደኝ እሺ። አይደለም ህመሙን ታዩና፣ እሺ በጊዜ ሁኔታ ነው እንደዚህ ሆነው ወይስ ምንድን ነው ከድሮም ጀምሮ ነው? ግን ደግሞ እያባሰብኝ የመጣው ከጊዜ በኋላ። ይህን ነገር የሁሉ ጊዜ ይዋልን ይህንን ነገር አላውቅም አይደል። ሁሉን ነገር እኮ መናገር ግዴታ አይደለም። አንዳንድን መደበቅ ያለበት ነገር አለ አይደል? ሁሌ ልትጨነቅ ስለማልፈልግ ነው። ምክንያቱም ምን እየተጨነኩት ይበቃኛል ጨነቀቅ። እኔ እኮ አሁንም ቢሆን እኮ መጨነቅ እኮ አልቀረም። ታውቂያለሽ አይደለ? አውቃለሁ። እንድንገናኝ እራሱ ስንፈልግኩ ነበር፣ ይሄ እስከሚነቀልልኝ ድረስ ማለት ነው። ግን ሳስበው ብዙ ጊዜ ይቆያል ይሄ ነገር። ያየሁኝ እኮ እሱ ነገር እኮ ነው እያስጨንቀኛለሁ። እኔና አንቺ ስንት ነገር አሰበ። እንደው እንደዚህ በትንሽ ነገር እንደባብቃለን ብዬ አንድ ቀን እንኳን አስቤ አላውቅም። የሁሉ ነገር እስኪፈጠር ድረስ እኔ የት ነኝ ነው። እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ ያለምኩ እና በቃ ሁሉንም ነገር መናገር ግዴታ አይደለም። በተለይ እንደዚህ ላይ ነገር ነገር አንተን ዲኒ ሙስጥ እንቀል አልፈልግ። እሺ በቃ ችግር የለም። ሻለ አላስጠንቅሽም እንገድ እንጂ እሺ። ያሙኝ ያመመኝ ህመም ደግሞ ከልጅነት ጀምሮ ነው። በሽታ አለብኝ እና አሁን እያደግኩ ስመጣ ከኔ ጋር አብሮ እያደገ መጣ። ሰው ለመኖር ራሱ ያለኝ ትንሽ ጊዜ ያች ማለት ነኝ። እንጃ ዶክተሩ ራሱ በስነ ስርዓት ያለኝን አልሰማሁትም። ሲያስቀባክ ሰው ለህይወት የራሱ ምንድነው ይባለው የመኖር ራሱ እድል ያለኝ ይመስለኛል። ያምሻል እንዴ አንቺ፣ ምን አይነት ንግግር ነው የምትናገሪኝ? በቃ እንድነግርህን አይደል የፈለግከው፣ ጠየቀኝ ጥያቄ መልሶ ትክክለኛ ነገር እንድነግርኝ የፈለግከው እና ታዲያ ከዚህ በላይ ምን ልንገርህ? ትክክለኛው ነገር ይሄ ነው፣ በቃ አለቀ። እስከ ዛሬም ያልነገርኩት ማነው? እሺ እንደዚህ ያለሽ ማለትሽ እኮ ለህይወትሽ አስጊ ነው ያለሽ ማነው? ዶክተር ነው አማን ሊለኝ ይችላል። እሱ በደደብ እና ያመጣው ዝም ብሎ በለፈለፈው አንቺ ነው አመንሽው? ነው አዎ፣ በደንብ ነው የማምነው። ምክንያቱም አብሮኝ ያደገ በሽታ ነው እኮ። አድጎሻ ያደገ በሽታ እንዴት ነው ይሄንን ነገር ማላውቀው እኔ ነገርኩህ እኮ። እኔ እንደዚህ ይሆናል አላልኩም ግን፣ በቃ አብሮኝ እያደገ መጣ መሰለኝ፣ አላውቅም። አሁን ይየወሰድ መጣ ይሁን፣ አሁንም ቢሆን ልነግሮች አልኩት

ትክክል ነው እኮ ማነው፣ ያለች የትኛው ዶክተር ማለት ነው እኮ? የትኛው ዶክተር ትልቁ ሆስፒታል ነው ወይስ ትንሹ ሆስፒታል ነው እ አስፋልቱ ላይ ያለው?